የምንወዳችሁ የሸገር መዝናኛ አድማጮች አፈሩን ገለባ ያድርግለትና ተወዳጁን ኮሜዲያን ተስፋዬ ካሳን በምናብ ልናዋራው ነው። ተስፍሽ በስራዎቹ ምንጊዜም የማይረሳ ተወዳጅ ኮሜዲያን ነው። ከተስፋዬ ካሳ ጋር ወደምናደርገው ቃለምልልሳችንና ጨዋታችን የምንገባው በተስፍሽ የትዝታ ዜማ ነው

ካንቺ መሌት ያንገበግበኛል፣ እንደ እናት ሞት ያንገበግበኛል፣ እንደ እናት በ0111275454 ወደ ተስፋዬ ካሳ ደጋግሜ ደውያለው አሁን ተስፍሽ መስመር ላይ ተገኝቶልኛል ሄሎ ይቅርታ ደጋግሜ ደወልኩልህ። አሁን እኮ ይህ ይመስለኛል አራተኛ ጊዜ እኮ ነው ሲደውሉ አደለ እንዴ? አዎ ተስፍሽ እዛው አካባቢ ነው። እባክዎትን ስልኩን እንፈልገዋለን ምን አለበት ቢተባበሩ። ሰው አራት ጊዜ አምስት ጊዜ በጣም ይቅርታ። ተስፍሽ ስልኩ እየተቆራረጠብኝ ነው። ወንድሙ ኃይሉ እባላለሁ ከሸገር ኤፍኤም ሬዲዮ ነው የምደውልልህ። ታዲያስ ደህና ነህ ሆይ እንደምን? ወሬ አይጥፋ። ምን ሆናለሁ ደህና ነህ ሆይ አለሁ። ተስፍሽ ዛሬስ ስቱዲዮ አትመጣልኝም? ምን መሰለህ ማማ እንግዶች ይዛ መጣ ከደብረ ሊባ እንግዶች ይዛ መጥታ፣ በዚህ ምክንያት ነው እንጂ ጣልች ይህ እንዳይመስል። ይሄ ወንድ መባክህን በቃ እሺ፣ ነገ ደውልልሃለሁ። ሀሎ ተስፍሽ ደህና ነህ? ዛሬ ሸገር ለመምጣት ይመችሃል? ዛሬ ካልቻልክ ከእንግዲህ በኋላ አልደውልልህም። እንግዲህ ያው እንዳጋጣሚ ሆኖ ዛሬ ይመቸኛል። እንዳጋጣሚ ነው ግን፣ አልደውልም ስላልከኝ ሳይሆን እንዳጋጣሚ ሆኖ ይመቸኛል። እሺ እሺ፣ የት ላግኝህ? አምባሳደር እንገናኝ። ተስፍዬ፣ ስንት ሰዓት ልድረስ? ስምንት ሰዓት ሻርፕ፣ ስምንት ሰዓት ላይ እንገናኝ። ተስፍሽ፣ ስምንት ሰዓት ብለኸኝ እስከ ዘጠኝ ሰዓት አቆየኝ። ምን ነው መንገደኛ ሰው ብዙ ችግር አለበት። ደህና ነህ? ደህና ነህ? እግዚአብሔር ይመስገን። እኔ የምልህ ይሄ ሴኖትራክ የተባለ መኪና እኮ በየቦታው እየተገለባበጠ በጠበጠን። ስለዚሁ ጉዳይ ሰምተህ ለአንድ ሰካራም ሰውዬ ልጅ የሴኖትራክን በየቦታው መውደቅ ስትነግረው ምንድን ነው ያለህ? እባክህ አባዬ ከእዚያ በለጠ ፈጠፈጠሀል በሞቴ የተስፌ ሸገር ኤፍ ኤም አንድ መቶ ሁለት ነጥብ አንድን እንዴት አገኘኸው? በጣም በእውነቱ ግሩም የሆነ በአፍሪካም በዓለምም የመጀመሪያ ነው። መልካም ከዚህ በላይ እዚህ አንቆይም። መልካም ፈቃድ ከሆነ ነገ ወደ ስቱዲዮ አለኝና እዚያው እናወራለን። እሺ፣ ሐሙስ ምሽት መዝናኛችን ነው እንደምናመሸ ተስፋዬ ና ስራ እንዴት ነው ተስፍሽ? ስራ ጥሩ ነው፣ ተመስገን። ምንም ችግር የለብህም። በዚህ ዘመን በማይሽረው የኮሜዲ ስራህ ሰውን በሳቅ ታደክመዋለህ አይደል? እስቲ አጋነኝ ልንገርህ በሬዲዮ ስራ ሰላሳ ሰባት ዓመት ገደማ ሞላኝ። ለሸገር አድማጮች መዝናኛ ይሆናል ብለህ አንድ አዋጅ ይዘመታል። አድማጮቻችን፣ ከዚህ በመቀጠል አስራ አንዱም የጠጪዎች መብትና ግዴታ በሚል የወጣ መግለጫ እናሰማለን። ሌሎች መጠጦች ሱስ ያሉበት ሰው የሚከተሉትን መመዘኛዎች ማሟላት አለበት። ይህም ሲባል የለስላሳና ሌሎች ጣፋጭ መጠጦች ተጠቃሚዎችን አይመለከትም። አንደኛ፣ ከምሽቱ 12 ሰዓት በኋላ ከሰካራሙ የሚጠበቅ፣ ከምሽቱ 12 ሰዓት በኋላ ምንም አይነት የአልኮል መጠጦች በማይገኙባቸው ቤቶችና በሕዝብ መተላለፊያ መንገዶች ከማንኛውም ቁም ነገር መነጋገር አጥብቆ የተከለከለ ነው። ይህም የሚሆነበት ዋነኛ ምክንያት ወርቃማ የመጠጫ ሰዓት በገንጡ መባከን እንደሌለበት ስለታመነበት ነው። ሁለተኛ መጠጥ ቤት የገባ ሰካራም ማድረግ ያለበት ማንኛውም ሰካራም መጠጥ ቤት ሲገባ ለመሰለቹ ተገቢውን ሰላምታ መስጠት ይጠበቅበታል። ሶስተኛ ከቀደሙ ጠጪዎች የሚጠበቅ ግዴታ። ቀደም ብሎ በመግባትና በአፍላም ወቅታ ላይ የሚገኙ ሰካራሞች ዘግይቶ ለገባው ሰካራም ግለሰቡ እስከሚያዝ ድረስ ከየመለኪያቸው የማስጎንጨት ግዴታ አለባቸውም። አራተኛ ስላላስፈላጊ የሰካራም ስጋቶች። ማንኛውም የሰካራሞች አባል ምግብ እንብላ፣ መጠጥ በቃል መሸ፣ ወደ ቤት እንሄድና ሚስቴ ትጠብቀኛለች ከሚል ኋላ ቀር አነጋገሮች መቆጠብ አለበት። አምስተኛ የሰካራሞች አባልን የተመለከተ ግዴታ ማንኛውም የሰካራሞች አባል መድኃኒት ውጭ ያለው ሐኪም ቤት ሄዳለው በማለት ግብዣን አልቀበልም የሚል አባል ቢገኝ በ24 ሰዓት ውስጥ ከአባልነት እስከ መወገድ ሊደርስ ይችላል። ምክንያቱም የተባበሩት የአልኮሎች ሆስፒታሎች ተገቢውን የውስጥና የውጭ ሕክምና ከመስጠት ባሻገር ካልተቻለም ለሞትና ለመቃብ ሪፈረንስ ስለሚጽፉለት ነው። ስድስተኛ ስለ ሰካራሞች መቻቻል ማንኛውም ሰካራም ከመሰል ሰካራሞች ጋር እየደበደሩን እየተደበደበ አብረኝ መኖር ግዴታ አለበት። ሰባተኛ፣ በመጠጥ ቤት ግጭት ቢፈጠር፣ በአንድ መጠጥ ቤቱ ጸብ ቢነሳ ለጸቡ ድምቀት ሲባል የሚወረወሩ መለኪያዎች ባለው ጠርሙሶችና ድንጋዮችን የማቀበል ተግባር ከእውነተኛ ሰካራሞች የሚጠበቁ ግዴታዎች ናቸው። ይህም በግርግር መካከል ሂሳብን ሳይከፍሉ ለመውጣት ያመቻል ተብሎ ስለታመነበት ነው። ስምንተኛ፣ ሰካራም በጉዞ ላይ ሳለ የሚጠበቅበት፤ ማንኛውም ሰካራም ከመጠጥ ቤት ከወጣ በኋላ መኖሪያ ቤቱ ከመድረሱ በፊት ሰፈሩን በተለያዩ ስድቦችና ቢቻል በከፍተኛ ጩኸት ማድመቅ ይጠበቅበታል። ይህ ካልሆነ ግን የሰካራሞችን ወኔ እንደሰለበ ተቆጥሮ በ24 ሰዓት ውስጥ ከአባልነት እስከ መወገል ሊደርስ ይችላል። ዘጠነኛ ሰካራም በመኖሪያ ቤት ከደረሰ በኋላ መኖሪያ ቤት ከደረሱ በኋላ በውድቅት ሌሊት በርን በእጅ ማንኳኳት ለተለያዩ አደጋዎች ስለሚዳርግ በእግር ቢሆን ይመረጣል። አስረኛ በሩ ሲከፈት በሩን የሚከፍተው ግለሰብ አስቀድሞ በሁለት ቡጥ የዓይን አባትን ማጥፋት ቤት ውስጥ አጠጣ፣ አትቃም፣ አታጭስ በማለት የታቸውን ጆሮ የሚያሰለቹትን ቤተሰቦች ዓይነተኛ ማስደንገጫ መሆኑ ስለሚታመንበት ነው። አስራ አንደኛ ጠጥቶ ያደረሰው ከነጋ በኋላ ማድረግ ያለበት ጠዋት ወደ መስሪያ ቤት ሲገቡ ምንም አይነት የትንፋሽ መለወጫ መድኃኒት መጠቀም አጥብቆ የተከለከለ ነው። በተለይም ቁርስ ከሚባለው አደገኛ እጽ መጠንቀቅ ያስፈልጋል። የምንወዳችሁ የሸገር ቤተሰቦች አሁን የወሬ ሰዓታችን ነው። ቀደም ሲል የሰካራሞችን አዋጅ ሰምታችኋል። ከዚሁ ከመጠጥ ቤት ጋር በተገናኘ የደረሰን ወሬ አለ። ተስፋዬ ካሳ ያሰማችኋል። 39 ድራፍ ጠጥቷል ሰክር ያለ አንድ ፍዳዳ ሰከራም በትላንትና ሁለት ፋብሪካው ድረስ በመሄድ 12 ኩንታል ብቅል እንዲበላ ተፈረደበት ተባለ። 12 ኩንታል ብቅሉን ወዲያውኑ በላው። በላዩ ላይ ስምንት ባልዲ አጠጣበት የተበላሸ ጠላሸና አሉ። ወደ ትምህርት ቤት ወሬ ስናልፍ አንድ ተማሪ በፈጸመው ስህተት ብይን ተሰጥቶበታል። ዝርዝሩን ስሙት። 9 እና 9 89 ብሎ መለሰ። አንድ ደደብ ያ የሂሳብ ተማሪ የሂሳብ መጽሐፍቶችን እንዲበላ ተፈርዶበታል ተብሏል። የሂሳብ አስተማሪ በመድረስ ሲናገሩም እንደዚህ አይነቱን ዜጋ ከማስተማር ሙያዬን እቀይራለሁ አሉ በማልቀስ። ይህ መማር አይደለም። በላዩ ላይ ትምህርት ቤት ቢሰራ ይገባው ነበር ያሉትን ደደብ። ከዚሁ ከትምህርት ቤት ወሬ ሳንወጣ የንባብ ስህተት ከትምህርት ቤት አስባሯል፣ መምህሩም ጉድ ሆነዋል። ተስፋዬ ካሳ ዝርዝራለው ሉሳካ የሚለውን ልውል ካሳ ብሎ ያነበበ አንድ የአስራ ሁለተኛ ክፍል ተማሪ ከትምህርት ቤቱ እንዲባረር አስተማሪ ወስነውበታል ተብሏል። አስተማሪው ራሳቸው በርዕሰ መምህሩ ተፈተኑ። ጀርመን የሚለውን ጀመርን ብሎ አነበቡት። እሳቸውም ከትምህርት ቤቱ ተባረሩ። ርዕሰ መምህሩ ብቻ ቀሩ። ካላመናቸው ሄዳችሁ አጣሩ። የጋዜጣ ርዕስ ያሳሳቱ አንዲት አሮጊት ፍርዳቸውን አግኝተዋል። ወሬው ይህ ነው። ጅባትና ሜጫ የሚለው የጋዜጣ ርዕስ ጅማትና ጫማ ብሎ ያነበቡት አንዲት አሮጊት ለስምንት ዓመታት ያህል የተመሰተ ትምህርት እንዲማሩ ተፈረደባቸው ተባለው በአዲስ አበባ ኮልፌ አንዲት ታዳጊ ከሞት ተርፋለች ወሬውን ስሙት እዚህ በቅል አስራ አራት ኮልፌ አካባቢ አንዲት የስድስት ዓመት ልጅ አስወርዳለሁ ስትል ከሞት መትረፏ ከስፍራ የደረሰን ዜና አስረዳም አድማጮቻችን ልጅቶ ያስወረደችው ፅንስ ሳይሆን ከመኪና ላይ በወንዳ ነው አድማጮች አሁን የምናልፈው ወደ ስፖርት ወሬ ነው ተስፋዬ ካሳ ወደ አዲስ አበባ ስታዲየም ይወስድናል በአዲስ አበባ ስታዲየም በትላንትና ሁለት ስምንት ለባዶ ተለያዩ ይባላል የውድድሩ አይነት አልተገለጸም አሸናፊም ሆነ የተሸናፊው ስም ዝርዝር አልመጣልንም ይህ ዜና የተገኘው በከፍተኛ ቁፋሮ ነው። የሟቾቹን አስክሬን ፍለጋ ዛሬም ቀጥሏል። በሁለት ተፋላሚዎች መካከል የተቀሰቀሰው ጦርነት ዛሬም አልበረደም። የሁለቱም ወሬዎች ዝርዝር እንዲህ ይቀርባል። ማነታቸው ባልታወቀ ስድስት ችጋራም ድመቶች ተገደሉ። አይጦች እስካሁን ድረስ አስክሬናቸው አልተገኘም ተብሏል። አንዳንድ ታማኞሾችና ድመቶች ግን ፍለጋውን አጣጥፎታል ነው የሚባለው። ይህ በዚህ እንዳለ ሰሞኑ በጉንዳኖች እና በአሳዎች መካከል የተቀሰቀሰው ጦርነት እስካሁን ድረስ ማብረጃ አልተገኘለትም ነው የሚባለው። የጦርነቱ መንስኤ አንዲት ቀበጥ አሳ ዛፍ ላይ ወጥታ ፀሐይ ስትሞቅ አግኝተዋት ጉንዳኖች አመድ ካደረጓት በኋላ ነበረ። ከእንግዲህ ለምንም ለማንም አንተኛም አሉ ጉንዳኖች። ምናልባት አሳዎች የሚተማመኑበት መሳሪያ ቢኖር አሳ ነባሪ ነው አሉ። እኛም ጋር ጉንዳን ነባሪ አይጠፋም ነበር ያሉት። በል የሸገር መዝናኛ አድማጮች ወሬ በአልፋቤት ወሬ ሸሸ። ሸገር ሸጋ ነው። ወደ ዜና ፈፈ። ተስፋዬ ካሳ አለፈ። ዜና ፈፈ። ፈረንሳይ ውስጥ ፈንጅ ፈነዳ። ፈረሶች ሞቱ። ፈረንጆች ደነገጡ። ዜና አአ አሸባሪው አልሻባብ አለምን አናጋ አሉ አሜሪካና አውሮፓ። ለዜና ካካ፣ ተስፍሽ ማይክራፎኑን እንካ። ዜና ካካ እውቁ የግኒ ተጫዋች ከአማራ ካሜራው ጠፍቶበት ካራ ቆር ያመለከተ። ካራ ቆሬም ለካራ ማራ ምግብ ቤት መራው። ካራ ማራ ምግብ ቤትም ካንጋሮ ጫማ ቤት ይፈልግ ነው ያለው። ደግሞም ወደ ዜና ቦቦ ተሻግራቦ። ዜና ቦቦ ቦምቤ ውስጥ አንድ ቦምብ ፈንድቶ ቦይለር የተባለውን ግለሰብ ቦይ ውስጥ ከተውታል ተብሏል። ግለሰቡ እንደ አጋጣሚ በእጁም በእጁን ቦምቦ ሊኖ ይዞ ነበር ቦት ጫማም አድርጎ ነበር ነው የሚባለው። ጋዜጠኞችም ሲጠውቱት ቦምብ ፍቅረሽ ወደሚል ያመዝናል ነበር ያሉት። ታዋቂው ደራሲ ከዘጠና ጊዜ በላይ ደረሰ ለቅሶ ቤት። ስለ ቢል ክሊንተን ደግሞ ተስፍሻ ያወራላችኋል። ቢል ክሊንተን ቆርጫለሁ አሉ ትልቅ ዛፍ በመጥረቢያ። የእንግሊዟ ጠቅላይ ሚኒስትር ወረዱ ይባላል እስክስታ። ወደ አየር ሁኔታ እናልፋለን። ተስፋዬ ንገራቸው ስለነገ አየር ሁኔታ። ከአሜሪካ ፈረንሳይ፣ ጣሊያን፣ ህንድ፣ እንግሊዝ መብራት የሚጠፋ መሆኑ ጣና ባንክ አስታወቀ። የምንወዳችሁ የሸገር መዝናኛ አድማጮች፣ በምናብ ካመጣነው ተወዳጁ ኮሜዲያን ተስፋዬ ካሳ ጋር የነበረን ቆይታ የሰማችሁት ነበር። የተስፋዬ ካሳን ነፍስ ይማርልን ብለናል። በሱ አንድ ዜማ ይህንን ዝግጅት